ያየሚጠየሽ ማን የጠየቀሽ? እና ምን አገባኝ? ኦልሬዲ ካፍሽ አውጥተሽ የጠየቅሽኝ አንቺ። እኔም እዚህ ጋር ዳዲ ዳዲ ትላለች ሳውንድ ብለውኝ ነው ጠመልሽ ዳዲ ዳዲ ባባ ትያለሽ። አል እ የምትይውን ተናገሪ። እኔ ምንም አልልም፣ ጸጥ ነው የሚለው ሳይለንት ሙድ እንደማማና እንዳባባ አምስተኛ እያልሽ ያልተመቸሽ በዛው እንቅልፍሽ ይመጣ። ወንድ አጋት አይ፣ አያውቅም። በጣም የተመቸሽ ቀን መቼ ነበረ? ትናንት፣ ትላንት ነው ያደረግሽው። ኦኬ አንድም ቀን አታድሪ። ይህ ወዬ እንደተባለው ቅድም፣ ሻማ ወይ ደግሞ አስክሬም እየተደረገብሽ ከላይ ወደታች ባይዘው ይደረጋል። እንደዛ የምር ቀልድ አይደለም። ምግድ አስክሬም ያደረጉና ከላይ እስከታች ወዬ ወዬ ይላሉ። አሉ አሉ ነው። እኔም አልደረሰብኝም፣ ግን አስክሬም ደርሱ ጠየቅኩሽ። እኔ ስለ ጠየቅኩሽ ነው ይጠይቅሽ እኮ እኔ ከወየ ወየ ውጭ ምንም ጥያቄ ስትመልሽ ደስ ይለኛል። የላክሽው ስቶሪ ላይ ፖስት ማድረግ ከነሱ ቲክቶክ ላይ ጠብሰሽ ታውቂያለሽ? ከሶሻል ሚዲያ ላይ ጠብሰሽ? አዎ አለች። ዲስታንስ ሪሌሽንሽፕ ላይ በፎን ወየ ወየ ብለሽ ታውቂያለሽ? በቃ ለቃ የሚደረጋውን ወይዬ ወይዬ ስለምጠየቅ አርቲስት ስለሆንኩኝ ጠይቁኝ ጋር አለ እኮ። አልጠየኩሽም ሃው ሎንግ እኮ ነው ስንት ሰዓት ቢቆይ ደስ ይልሻል ነው ያልኩሽ። ኖ ነው በቃ ከጀመራችሁ በኋላስ እንደ ጋር ቢቆይ ደስ ይልሻል? አንድ ሰዓት። በጣም ዊርድ የሆነ ቦታ ወይዬ ብለሽ ታውቂያለሽ? ለይ ከበደም ከመጣሁ ዋና ቦታ ውስጥ አዎ፣ ዋና ውስጥ ነው አዎ ሞክሪው አሪፍ ነው። ሌላ ጥያቄ ዋና ውስጥ ሌላም ሰው በክላቸዋለን። ቅድም ከአንቺ ስንት ብር ነው የአንቺ የሚመችሽ? አስራ አምስት አስራ አምስት ጨረስኩ። ጥያቄ አስራ አምስት አራት ታያለሽ፣ ጠዋት ነው የምደውልልሽ። ማርያ ማርያምን፣ ሪከርድ አትደረጊ። ሪከርድ ያደርጉኛል። ስታያቸው፣ ሆን ብለው አውቀው ሪከርድ ያደርጋሉ። ዜሮ ፎሎወሮች፣ ምንም ፎሎወሮች የለሉቻቸው የሚለቁሽ ከ፣ ለእነሱ ደግሞ ምንም አትጨነቂ። ሽክሽ በአንድ ምሽት እንደዚህ ከሚመስል እንጮህ ጎረሪት ኧረ እኔ ቂጤ የለም መልኬን በጣም ነው የምወደው፣ ሁሉ ነገርሽ ነው የምወደው። አሁን ተወያየሽ፣ እንዴት ወጣ ያለ ነገር እንደጠየኩሽ የሆነ ወንድ ወንድ ቦይ ፍሬንድሽ በጣም የምታፈቅሪው ወንድ አለ እና አፍቅረሻል። ልጁ በብዙ ነገር ተመችቶሻል። ወዬ ወዬ ላይ ገና አንቺ ምኑንም ሳትጀምሪ እሱ ወዬ የሚል ከሆነስ ከእሱ ጋር ትቀጥያለሽ ወይስ? ቶሎ የሚጨርስ ከሆነ ማለች ነው። አይ አስተምረዋል ማስተማራችን በቃ ተፈጥሮ ነው። ተፈጥሮ ነው የሚስተካከል ነገር አይደለም። በቃ ባህሪው ይሄ ነው ይሄ ሰውዬ አይ በቃ እትለዋለሁ። ችት ልታረጊ ወጣሽ፣ ከዛ የሚመች ጋር ልትሄጂ እንዴ? እሱም አምኖበት ነው ካልቻለ እንዴት ይሆናል ታዲያ? ትሄጃለሽ ማለት ነው? አይ አንዳንዴ ነግሬያለሁ። እሱ ጋር ትቀጥ ያለሽ በወዬ ወዬም ባይመች ጓደኛሽ ፊት ጓደኛሽ እያለች ወይዬ ወይዬ ብለሽ ታውቂያለሽ? አላውቅም። አንቺ ሳይዘቱ ነው፣ ሁለት አልኩሽ እኮ ቅድም። እናንተ ደግሞ አራት በአንድ ቀን ተዋውቀሽ